ጤና ስጥልኝ ክቡራና ክቡራን በያላችሁበት እግዚአብሔር ሰላም ከሁላችን ጋር ይሁን በማለት መርሃ ግብራችንን ጀምረናል። ይህን መንፈሳዊ ፔጅ ላይክ በማድረግ ሰብስክራይብ በማድረግ ሁሌም አቀርብላችሁ ደግሞ እንዲደርስላችሁ የደውሏ ምልክት በመጫን ከኔ ጋር አብራችሁ ቆዩ በማለት የዛሬውን መርሃ ግብራችንን ጀምረናል። እንግዲህ ለተከታታይ ሳምንታት ማሕሌተ ጽጌ ከተጀመረ ጀምሮ የማሕሌተ ጽጌ ትርጓሜን ሳቀርብላችሁ ነበረ እንደምታውቁት። ዛሬም ደግሞ የጥቅምት 21ን 2014 ዓመተ ምሕረት ሌሊት የሚቆመውን ማሕሌተ ጽጌ ንባቡንም ትርጓሜውንም አሰማችኋለሁ። ንባቡን ትርጓሜውን አውቀን ደግሞ ማህሌቱን ስንቆም ከዛ ጣዕመ ዝማሬ ጋራ ምስጢሩን አውቀን ስንቆም በጣም ህሊናችን ሰማይ ሰማያት ይገባል። በቅድስት ድንግል ማርያም ፍቅር ጣዕመ ፍቅር በእውነት ውስጥ ስጋችን ነፍሳችን መንፈሳችን ሁሉ ይደሰታል ይረካልና ትርጓሜውን አሰማችኋለሁ። የምስጢር ባለቤት ሉል እግዚአብሔር ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሆንልን። ጥቅምት 21 በሚቆመው ማሕሌተ ጽጌ ላይ የመጀመሪያው ማሕሌተ ጽጌ እንዲህ ይላል።

አበባና ብርሂት የዓለም ፀሐይን የወለደች ማርያም እናትሻና ሶስተኛዋንና አራተኛዋን ዕለት ትመስላለች። ዳግመኛም ሰባተኛዋ ዕለትን ትመስላለች። በሰማይና በምድር ላሉ እረፍት የሆንሽ የነፃነት ምልክት ሰንበት አንችን አፍርታለችና የሚል ልዩ ምስጋና ነው። እንግዲህ አባ ጽዬ ድንግል ከአባ ገብረ ማርያም ዘደብርሃንታ ጋራ በመሆን የደረሰው እንግዲህ ቅድስተ ቅዱሳን ድንግል ማርያም በሰባቱ ዕለታት ትመሰላለች። በተለይ በውዳሴ ማርያም ትርጓሚያችን ላይ እንተረጉመዋለን። ቅድስት ድንግል ማርያም ከለተሁድ እስከ ዕለተ ቀዳሚት ባሉት ዕለታት እንዴት እንደምትመሰል በተለይ በትርጓሜ ላይ በስፋት ይታተታል። ያንን ትርጓሜ ደግሞ ብዙዎቻችሁ ፍልሰታ ውዳሴ ማርያም ስተረጉም አሰምቻችኋለሁ ትርጓሚውንም እስቲ ለማስታወስ ። ሰምተነው እንድንመለስ ባክብሮ ትጋብዛቸዋለሁ። አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለሽ። በዕለተ እሑድ ለአስራው ፍጥረት የሚሆኑ ነፋስ፣ እሳት፣ ማይ፣ መሬት ተገኝተዋል። ከሷም ለዘኮነ ምክንያት ግብሩ ብህላው ይሁን እንዲለው ስራው ፍጥረት ጌታ ተገኝተዋልና እና በዕለተ ሰኑን ትመሰላለሽ። በዕለተ ሰኑ ከዚህ እስከ ብሩ ሰማይ መልቶ የነበረ ሆኖ ከሦስት ከፍሎታል። አንዱን ዙሪያውን አጎልጉዶ በጽንፈ ምድር ወስኖታል፤ ውቅያኖስ ይባላል። አንዱን ወደ ከዛሬ አውጥቶ ሰቅሎታል። የብርሃን መመላለሻ ነው፣ ጠፈር ይባላል። አንዱን ከጠፈር በላይ አኑሮታል። ሃኖስ ይባላል። የማይረጋ ብዝ ብዙሃ ነው። ጠፈር የመቤታችን ብርሃኔ ጌታ ይማይ ጠፈር ምሳሌ ሆነች እንጂ መቼ ዕለት ምሳሌ ሆነች ብሎ አይፈርስ ማለት፣ የመቤታችን ብርሃኔ ጌታ ጠፈር ጌታ ከመቤታችን የነሳው ሥጋ ምሳሌ። በለተሰሉስም ትመስላለች። በለተሰሉስ ለታምቁል ምር ሀመል ማለ ሳይል ዘይዘራ በበዘሩ ወበበዘመዱ በበጽይሁ በበነገዱ በበፍሬሁ ወበበ አምሳሉ ባለ ጊዜ በጽፍር የሚለቀሙ አትክልት በማጭድ የሚታጨዱ አትክልት በምሳሪ የሚቆረጡ እጽዋት ለስጋውያን ምግብ የሚሆኑ እንበለዘር ተገኝተዋል። ከእሷም ለመንፈሳውያን ምግብ የሚሆን ጌታ እንበለዘር ተገኝተዋልና፣ ይህማ የምድር ምሳሌ የሆነች እንጂ መቼ ዕለት ምሳሌ የሆነች ቢሉ አይፈርስም። እለት የመቤታችን ምድር፣ የማይጸኗ ፍሬ የጌታ ምሳሌ። በለተረቡም ትመሰላለች። በለተረቡ ለይኩኑ ለይኩኑ ብርሃናት አቤት ውስጥ ጠፈረ ሰማይ ባለ ጊዜ ለስጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ ከዋክብ ተገኝተዋል ከሷም ፀሐይ ጽድቅ ጌታ ተገኝቷልና። በለታሙስም ትመሰላለች ትመሰላለሽ በለታሙስ ለታውጽ ባህር ዘመድ እንስሳ ዘይታ ወዘቦ ላይ ሌው መንፈሰ ህይወት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ህይወት ይዋን ሆነው ጸንተው የሚኖሩ የባህር ፍጥረታት ተገኝተዋል። ከዚሁም በረው በረው ይሄዱ አሉ፣ ከዚው ይቀሩ አሉ፣ አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ አሉ። በረው በረው ይሄዱ የይጥሙቃን ከዚው ይቀርበው የጥሙቃን አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ ጸበገዳም ሲጸና ሲጸናባቸው ወደ ተላለም ተላለም ሲጸናባቸው ወደ ጸበገዳም የሚሉ የመናንያን የመነኮሳት ምሳሌ። ምህረ ወድቅ ጻድቅ ወምህረ የተነሳ እንዲል ባረኮ ባቲ በረከት ይላል ብሎ በልባቸው የሚሳቡ በከብታቸው በንብረታቸው ነግደው ከሚስታቸው ወልደው ስጋ ወደሙ ተቀብለው አስራት በኩራት አውጥተው የሚኖሩ የሚመናን ምሳሌ። በእግራቸው የሚሽከረከሩ ከትሩፋት ወደ ትሩፋት የሚፋጠኑ የባህታውያን። በክንፍ የሚበሩ ተመስጦ ያላቸው የሰማየታት ዕለት የመቤት ጌታችን ባህሬ ጥምቀት ምሳሌ። በለተ ዓርብም ትመሰላለች መሰላለሽ በለተ ዓርብ ንግበር ሰብአ በአርአያነ በአምሳሊነ ባለ ጊዜ ቀዳማዊ አዳም ከቱም ምድር ተገኝቷል። ከሷም ዳግማዊ አዳም ጌታ በቱም ድንግልና ተወልደዋልና በለተ ቀዳሚትም ትመሰላለች መሰላለሽ ዋመሳቤ ዕለታ ይረፈ እግዚአብሔርም ሁሉ ግብሩ ዘሐዘ ይግበር ባለ ጊዜ ሥጋዊ ረፍት ተገኝቶባታል ከሷም የመንፈሳውያን ረፍት የሚሆን ጌታ ተገኝቷልና እንግዲህ ውዳሴ ማርያም ትርጓሜን ሰምተን እንደመጣ ነው። ቅድስት ድንግል ማርያም ከዕለተ እሁድ እስከ ዕለተ ቀዳሚት ባሉት ዕለታት ትመሰላለች። አሁን ደግሞ በምናየው ማሕሌተ ጽጌ ላይ አባ ጽጌ ድንግል ደግሞ ሃናን ነው ይመስላት ሃና ቅድስታና በእነዚህ ዕለታት ይመስላታል። በተለይ ከዕለታት መርጦ በለተ ሰሉስ ወይም በማክሰኞ በለተ ረቡና በለተ ቀዳሚት ወይም በሰባተኛ ዕለት መስሎ ትመስል እምኪ ማርያም ዕለተ ሳልስተ ወራብዕተ ዘወለደት ጽጌ ወፀሐይ ዓለም ብሬተ ካይበ ትመስል ሳቤተ ዕለተ እስመ ፈሬየት ኪያኪ ተአምረ ግእዛም ሰንበተ ለእለበ ሰማይ ወምር ዘኮንኪ ረፍተ በማለት ቅድስት ድንግል ማርያምን የወለደችውን ሀናን በማክሰኞ ዕለት ይመስላታል። በለተ ረቡዕ ይመስላታል። በለተ ቀዳሚት ይመስላታል። ምስጢሩ ምንድን ነው የሚለውን አሁን እያብራራን እናያለን። እንግዲህ ቅድስት ድንግል ማርያም በለታት እንደምትመሰል ሁሉ፣ አሁን ደግሞ ሀና በለተ ማክሰኞ አባጽጌ ድንግል ይመስላታል። እንደምታውቁት በለተ ሰሉስ ወይም ማክሰኞ አዝሬት አትክልት እጽዋት ተገኝተዋል። በተለይ ስለዚህ አበባ አንቺን አስገኝታለችና ሀናን በማክሰኞ እለት እመስላታለሁ ብሎ ሊቁ አባ ጽጌ ድንግል ያነሳታል ምክንያቱም ቅድስት ድንግል ማርያም በመጀመሪያዋ በእለተሰሉስ በተፈጠረችው የገነት አበባ ትመሰላለችና ነው ለዚህም ስለመጀመሪያው አበባ የጻፈልን አባታችን ሄኖክ ነው የአዳም ሰባተኛ ትውልድ ሄኖክ የሆነው ሄኖክ በምዕራፍ ሰባት ከቁጥር አንድ እስከ ሃያ ሁለት ምን ይላል የከበሩ ሰባት ተራራዎች አየው ይላል ሙሉውን አንቡት። ሰባተኛውም ተራራ በነዚህ መካከል ነው ይላል። በስድስቱ መካከል እንደሆነ ይጠቅሳል። ቁመታቸው ግን እንደ አትሮንስ ወንበር ሁሉም ይመሳሰላሉ። መዓዛ ያላቸው ዛፎችም ይከቡታል። በመካከላቸውም አንድ ዛፍ አለ። ከነርሱ አንዱስ ስንኳን ለእኔ የሸተተበት ጊዜ ከቶ የለም። እንደርሱም ያሉ ሌሎች አይሸቱም። ከሽቱም ሁሉ ይልቅ ይሸታል። ቅጠሉም አበባውም እንጨቱም ለዘላለም አይጠወልግም። ፍሬውም ያማረ ነው። ፍሬው ግን እንደ ዘንባባ ፍሬ ነው። ያን ጊዜም ይህ ዛፍ ነው ያማረ ነው፣ ለማየትም ያማረ ነው፣ ቅጠሉም መልካም ነው፣ ፍሬውም ለማየት ፈጽሞ የተወደድሁ ነው አያልሁ ይላል በመጽሐፈ ሄኖክ አንቡት። እና ሄኖክ የተመለከታቸው እንግዲህ ሰባት ተራራዎች አሉ። ሰባተኛይቱ ተራራ በመካከል ያለች ናት እና ሊቃውን ሲያመሰጥሩት ሄኖክ የተመለከታቸው ስድስት ተራ በስድስቱ ቃላት ወንጌል ያመኑ የሚመናን ምሳሌ ናቸው። ሰባተኛይቱ ተራራ ደግሞ የቅድስት ድንግል ማርያም አምሳል ናት። ሰባት እንደምታውቁት ፍጹም ቁጥር ነው። እስመ ሁልቁ ሳብዕ በሀበብራውያን ፍጹም ውእቱ ይላል። እመቤታችንም በክብር ፍጽምት ናት። ያችን ተራራ የመዓዛ እጽዋት እንደከበቧት እመቤታችንም በጻድቃን መዓዛ ንጽህና፣ ቅድስና ተከባለች። ካሉት ዛፎች ሁሉ ደግሞ እንደርሷ የሚሸት የሚመስላት የሌለችው በመካከላቸው ያለችው አንዲት ዛፍ ደግሞ ያው ቅድስት ድንግል ማርያም ምሳሌ ናት። ምክንያቱም የቅድስት ድንግል ማርያምን ማዓዛ ንጽህና፣ ማዓዛ ድንግልና ከጻድቃን ንጽህና ድንግልና ጋር የሚመሳሰል አይደለም፣ የእሷ ልዩ ስለሆነ ነው። የማይጠወልግ ቅጠሏ አበባዋ እንደማይረግፍ፣ ቅጠሏ እንደማይጠወልግ፣ ለዘላለም የማይለወጥ የዘላለማዊ ድንግልና አምሳል ነው እና ፍሬው ብዙ እንደሆነ በሷም። እሷም በድንግልናዋ የሚገኘው ክብር ብዙ መሆኑን ታላቁ አባት ሄኖክ ሲጠቁም ነው። ያቺ ፍሬዋ እንደ ዘንባባ የተነባበረ እንደሆነ የመቤታችንም ክብሯ እጅግ የበዛ መሆኑን ያሳያል። መትተ ተፈጣሪ መልእልተ ፍጡራናትና አንድም የዛፏ ፍሬ የልጇ ፍሬ ሕይወት የክርስቶስ ምሳሌ ነው። ያ ፍሬ ሲቆርጡት እየተካ እንደማያልቁሉ ለቤዛ ብዙሀን የተሰጠ የጌታ ቅዱስ ሥጋው ክቡር ደሙ እለት እለት እየተሰዋ ሲሰጥ የመኖሩ ምሳሌ ነው። ያ ዛፍ ሄኖክ እንዳለው ነው። በአይነ ለማየት ያማረ አስደሳች እንደሆነ ሁሉ በመቤታችንም ንጽህና፣ ቅድስና፣ ድንግልና የሚገኘው ክብር ለአይነ ልቡና ደስ የሚያሰኝ መሆኑን ይጠቁማልና ሄኖክ የተመለከታት ያቺ አበባ፣ ያቺ ቅጠሏ ማይጠወልገው አበባዋ ማይረግፈው ዛፍ በለተሰሉስ እንደተገኘች ንጽህናዋ፣ ቅድስናዋ፣ በተለይ ደግሞ የማይለወዝ ዘላለማዊ ድንግልናዋ ታላቅ ነውና ሃና ቅድስታና እችን አበባ ያስገኘች ለተሰሉስም ትመስላለች በማለት ሊቁ ያመሰጥራል። ኤፍሬምም ምን ይላል ኮንኪ አዝቀ ንጹሃ ይላል ነፋሳት ያልወዘወዟት ሀሮረ ፀሐይ ያላጠወለጓት ለታብቁል ታብቅል ባለው ቃል ከልምላሜ ከአበባ ከፍሬ የተገኘሽ ግራ የተሰሉስ አንቺ ነሽ በማለት ያቺ አበባ አቺ ያቺን አበባ ነፋስ እንዳልወዘው እንዳልወዘው ወዛት ሃሮረ ፀሐይ እንዳላጠወለጋት፣ እመቤታችንም ጽነተ ስጋ ጽነተ ነፍስ የለባትም። በንጻሐ ስጋ በንጻሐ ነፍስ በንጻሐ ልቡና ያማረች የከበረች ያጌጠሽ ናትና በለተሰሉስ ትመሰላለች። ለዚህ ነው ትመስል ምኪ ማርያም ለተሳልስ ተወራቤተ ሶስተኛዋን እለት ትመስላለች። ምክንያቱም አበባ አንቺን አስገኘታል ትታያለች እና ያቺ ሄኖክ የተመለከታት አበባ በለተሰሉስ እንደተገኘች፣ ቅዱስ ፍሬህይወት ክርስቶስን የወለደችልን አማናዊት አበባ ድንግል ማርያምም ያስገኘቻት ደግሞ የወለደቻት ቅድስት አናናትና ሐናን ሊቁ በዚህ መስላታል ማለት ነው። ወራ ቤተ አራተኛዋን ለት ትመስላለች፤ ምክንያቱም ዘወለደት ጽጌ ካለ በኋላ ወፀሐየ ዓለም ብርህተ ብርህት የሆነችውን የዓለምን ፀሐይ አንቺን አስገኝታለችና ና በለተረቡ መስላት አለው ይላል። በለተረቡ እንደምታውቁት ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ቅድስታና ደግሞ ቅድስት ድንግል ማርያምን ወልዳለች። ድንግል ማርያም በፀሐይ ተመስላለች። ፀሐይ ለምንድ ነው፣ በፀሐይ የተመሰለችው ሲባል እንደምታውቁት ፀሐይ ምልዓት አላት። ሁል ጊዜ የሞላሽ ናት። ቅዱስ ጳውሎስ የቅዱሳንን ክብር ሲመስል ካልህ ክብሩ ለፀሐይ፣ የፀሐይ ክብሩ ሌላ ነው ወካል ክብሩ ለወር የጨረቃም ክብሩ ሌላ ነው። ወካል ክብሩ ሙለ ከዋክብት ከዋክብትም ክብራቸው የተለያየ ነው። ኮከብን ኮከብ ይኄይስ ክብሩ፣ አንዱ ኮከብ ካንዱ ኮከብ ይበላለጣል። ሙታንም ሲነሱ እንደዛ ነው ይላል። ቅድስት ድንግል ማርያም በፀሐይ ተመስላለች። ምክንያቱም ፀሐይ ሁሌ ምሉ እንደሆነች ወይም ምልአት እንዳላት ቅድስት ድንግል ማርያም በሃይማኖትም፣ በምግባር በንጽህናም፣ በቅድስናም፣ በዘላለማዊ ድንግልናም የመላሽናት ማለት ነው። ክብሯ የማይጎድል ነው። ስለዚህ ያቺ ፀሐይ በብርሃኗ መጉደል እንደሌለባት ቅድስት ድንግል ማርያምም ክብሯ የማይጎል መሆኗ ያቺ ፀሐይ በብርሃኗ መልታ እንድትኖር እመቤታችንም በቅድስና ጸንታ ትኖራለች እና ቅድስታና አበባ አንችን ፀሐይ አንችን በማስገኘቷ በለተ ሰሉስ መስላት አለው። በማክሰኞ ዕለት ማለት ነው። በለተ ረቡ መስላት አለው ካለ በኋላ እንደገና ካይበት መስል ሳብይተ እለተ ሰባተኛዋን ዕለት ትመስለኛለች ይላል። ሰባተኛዋን ዕለት ትመስለኝ ትመስለኛለች ምክንያቱም አለ ራሱ አባጽዬ ድንግል ሲጠቅስ ማለት ነው። ምክንያቱም ሲያስረዳ ካይበት እመስል ሳብይተ ዕለተ፣ እስመ ፈረየት ኪያኪ ተአምረ ግዕዛን ሰንበተ ለእለ በሰማይ ወምድር ዘኮንኪ እረፍተ። ምክንያቱም አለ በሰማይና በምድር ላሉ እረፍት የሆን የነፃነት የነጻነት ምልክት ሰንበትን አንቺን አፍርታለችና፣ ስለዚህ በዕለተ ቀዳሚት እመስላታለሁ አለ ያቺ ዕለተ ቀዳሚት እረፍት እንደተደረገባት ሁሉ ቅድስት ድንግል ማርያምም ከልጁ አማልዳ ለጻድቃን ዕሴት፣ ለሀጣን ስርየት አሰጥታ እረፍተ ነፍስ ሀጣን እንዲያርፉ ታደርጋለች፣ ከልጇ አማልዳ። ስለዚህ እረፍተ ነፍስ የምታሳርፍ በምልጃዋ ቅድስት ድንግል ማርያምን ቅድስታና ወልዳታለችና ቀዳሚትን ትመስለኛለች በማለት አባ ጽጌ ድንግልና አባ ገብረ ማርያም ዘደብረሃንታ በማሕሌተ ጽጌ ድርሰታቸው ላይ እንግዲህ ቅድስት ድንግል ማርያምን አክብረዋል፣ አወድሰዋል። ይሄ እንግዲህ የመጀመሪያው ነው። ከዛ በመቀጠል ሁለተኛው ማሕሌተ ጽጌ ደግሞ እንዲህ ይላል። ስብሃተ ፍቅርኪ ማርያም ኩሎ አሚረ በልሳነ ኩሉ ይጸጊ ወይፈርህ አባረ ዛያረጥብ የብሰ ወያ የብስ ባሕረ እስመ ብኪ ብኪ ጠለ ተአምር እንተ ረዳቶ ነጸረ ጌዲዮን ሀበሰፋ አምሳለኪ ጸምረ። ወደ አማርኛ ስንመልሰው ማርያም ሆይ የፍቅርሽ ምስጋና ሁል ጊዜ በሁሉ አንደበት በት ያብባል፣ ድርቅንም አይፈራም የብሱን ያረጥባል ባህሩን ያደርቃል፣ አምሳሌሽ የሚሆን ጸምርን በዘረጋባት ቦታ ጌዲዮን አወራረዱን ያየው ተአምር ጠል ባንቺ አለና የሚል እጅግ እጅግ እጅግ እጅግ ድንቅ ምስጋናን ነው የደረሰው። እንግዲህ ስብሃተ ፍቅርኪ ማርያም ኩሎ አሚረ በልሳነ ኩሉ ይጸጊ ወይ ይፈር አባረ ዛያረጥብ የብሰ ወብስ ባሕር እስመ ብኪ ጠለ ተአምር እንተ ረደት ነጸረ ጌዴ ዮን ሀበ ሰፋ አምሳለ ጸምረ በማለት ሊቁ ያነሳል። ይህንን እንግዲህ ምስጢሩን በምናነሳበት ጊዜ ድርቅን አይፈራም፣ በሁሉ አንደበት በት ያብባልና የፍቅርሽ ምስጋና በማለት ነው የሚናገረው። እንደምታውቁት እንግዲህ ድርቅ በመጣ ጊዜ አበባ ይጠወልጋል፣ አበባ ይደርቃል። አበባ ሁልጊዜ እንዳበበች አትቀርም። ወቅቷ የአበባ ወቅት ሲያልፍ አይቀርም መክሰሙ፣ አይቀርም መርገፉ። አይቀርም እንግዲህ አበባ በድርቅ ይደርቃል። የቅድስት ድንግል ማርያም ምስጋና ግን አይጎልም እንደ አበባ ወቅቱን ወቅቱ ካበቃ በኋላ እንደሚከስም አይደለም። የእሷ ምስጋና ትውልድ ትውልድ ዘይ ያለፍ ትውልድ ዘይ ተረፍ ሁሉ የሚያመሰግናት ነው። ያለፈው ትውልድ ያመሰግ አመስግኗት ነበረ። በነቢያት ብንሄድ ንጽህናዋን፣ ቅድስናዋ፣ ዘላለማዊ ድንግልናዋ፣ ክብሯ እየተገለጸላቸው ትንቢት ይናገሩ ነበረ። ሐዋርያትም በመላው ዓለም ዞሮ ሲያስተምሩ ንጽህናዋን ቅድስናዋን ሰብከዋል። ዓለም እስኪያልፍ ድረስ የሚነሱ ሊቃውንት ደግሞ ምስጋናዋን ክብሯን ይናገራሉና

አይፈራም በቃ ወይ ይፈራ አባረ ድርቅን አይፈራም። የፍቅርሽ ምስጋና በልሳነ ሁሉ ይጸጊ፣ በሁሉ አንደበት ያብባልና በማለት መስክረዋል። ዳዊትም ህየንተ አበዊኪ ተወልዱ ለኪ ደቂቅ፣ ባባቶችሽ ፈንታ ልጆች ተተኩልሽ በማለት ንጽሕናዋን ቅድስናዋን በተናገሩ በአበይት ነቢያት ፈንታ ደቂቅ ነቢያት፣ በነሱ ፈንታ ሐዋርያት፣ ሰብዓ አርድእት፣ ሊቃውንት እየተተኩ ዓለም እስኪያልፍ ድረስ የሚነሱ መምህራን ንጽሕናዋን ቅድስናዋን ምሳሌዋን የሚናገሩ ናቸውና ሊቁ ይሄንን ይላል። ይህ ብቻ አይደለም። በሉቃስ 1 48 ላይ እሷ ራሷ ቅዱስ ገብርኤል ነገደ መላእክትን ወክሎ ሲያመሰግናት፣ ኤልሳቤጥም ቅዱሳንን ወክላ ቅዱሳትን ወክላ ስታመሰግናት፣ እንግዲህ በቅዱስ ገብርኤልና በኤልሳቤጥ ብቻ ተመስግኜ አልቀርም እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብላ ተናግራለችና በልሳነ ኩሉ ይጸጊ የፈረራ ባረ ብርዱን የማይፈራ ድርቁን የማይፈራ በትውልድ ሁሉ የሚያብብ የሚያፈራ ንጽህናዋ፣ ቅድስናዋ፣ ምስጋናዋ፣ ዘላለማዊ ድንግልናዋ በትውልድ ሁሉ ይነገራልና ሊቁ ይ አየ ከዛ በኋላ ደግሞ በጣም በሚገርም መልኩ ባህሩን የሚያደርቅ የደረቀውን የሚያረጥ ያን ድንቅ ተአምሯን ጠለ ሕይወት ክርስቶስ የወለደች ቅድስት ድንግል ማርያምን ጌዲዮን ባያት ብዝት ግምጃ መስሎ ሊቁ ያመሰግናል። እንግዲህ ጌዲዮን በመጽሐፈ መሳፍን ምዕራፍ 6 ከቁጥር 36 እስከ 40 በአውድማው የዘረጋት ያቺ ብዝት ግምጃ እጅግ ትደንቃለች። እንዶ መልአኩን ምን ይለዋል? ጸምር ልዘርጋ ይለዋል። ጠሉ ከሰማይ የሚወርደው ጠል በብዝት ላይ ይውረድ፣ ዳርና ዳሩ ግን ደረቅ ይሁን ይለዋል። መልአኩን ይሁን ይልሃለው። እንግዲህ ጠሉ ብዝት ላይ ወረደ ዳርና ዳሩ ደረቀ ማለት ነው። እንግዲህ ይሄ ነው እርጥቡን ደረቅ፣ ደረቁን እርጥብ ያደርጋል ያለው። ይሄውም ለጊዜው ተደረገ፣ ፍጻሜው ግን ጸምር የእስራኤል ነው። ጠል የረዴተ እግዚአብሔር ምሳሌ ነው። ጠሉ ወደ ጸምሩ መውረዱ እስራኤልን የመርዳቱ፣ በዳርና በዳር አለመውረዱ ደግሞ አይዛብን ያለመርዳቱ ምሳሌ ነበረ። ፍጻሜው ግን ጌዲዮን የዘረጋት ጸምር ጠሉ የወረደባት የእመቤታችን ምሳሌ ናት። ጠሉ የጠለ ምህረት የክርስቶስ ምሳሌ ነው። ጠል ወደ ጸምር መውረዱ ጠለ ምህረት ጌታ በእመቤታችን የማደሩ ምሳሌ ያመለክታል። በዳርና በዳር አለመውረዱ ደግሞ ጌታ በሌሎች ሴቶች ያለማደሩን ምስጢር ሲገልጽለት ነበረ። እንደገና ደሞ ጌዲዮን ጸምር ልዘርጋ አለው። ይሄ ጸምሩ ደረቅ ይሁን፣ ይሄ ብዝት ግምጃው ደረቅ ይሁን፣ ጠል ደግሞ በዳርና በዳውሪ ይውረድ በማለት ደግሞ በአንጻራዊነት ጌታን ይጠይቀዋል። ይሁንልህ ይለዋል። እንዳለውም ተደርጓል። ለጊዜው ጸምር የእስራኤል ነው፣ ጠሉ የመቅሰፍተ እግዚአብሔር ምሳሌ ነው። ጠል ወደ ጸምር ላይ አለመውረዱ እስራኤልን ያለማጥፋቱ፣ በዳርና መውደር በዳር መውረዱ ግን አሕዛብን የማጥፋቱ ምሳሌ ነበረ በጌዲዮን ዘመን። ፍጻሜው ግን ጸምር የእመቤታችን ምሳሌ ነው። ጠል የዘር የሩካቤ ምሳሌ ነው። ጸምሩ ደረቅ መሆኑ እመቤታችን ያለ ዘር ያለ ሩካቤ በግብረ መንፈስ ቅዱስ የመውለዷ አምሳል ነበረ። ዳርና ዳሩ የሌሎች ሴቶች ምሳሌ ነው። ያ ጠል በዳርና በዳር መውረዱ ሌሎች ሴቶች ግን በዘር በሩካቤ መውረዳቸው ምሳሌ ነው እና እመቤታችን ያው እንግዲህ ጸምረ ጌዲዮን የጌዲዮን ጸምር ተብላ ትጠራለች እና ሊቁ አባ ሕርያቆስ በቅዳሴው በቁጥር 34 ላይ ጸምር ዘጌዲዮን የጌዲዮን ጸምር አንችነሽ በማለት ያው ያመሰግናታል። አባ ጊዮርጊስም በአርጋኖን መጽሐፉ ላይ ምን ይላል? ጸምረ ጌዲዮን ትትመሰል በድንግል የጌዲዮን ብዝት ግምጃ በድንግል ትመሰላለች። ምድር በመለዋ ደረቅ ስትሆን በላይኛው ዝናብ ካፊያነት ለምልማ ተገኝታለችና ከሰማያዊ አባቱ እቅፍ የወረደ የበረከት ጠልን ድንግል እንደተቀበለች ሁላቸው ሴቶች ከዚያ ጠል ሳይነካቸው ለመሸከም ዝግጁ አልነበሩምና። ዳግመኛም ብዝቲቱ ግምጃ ደረቆና ተገኘች። ምድር በመለዋ ከዝናብ ካፊያ የተነሳ የለመለመች ስትሆን ሁላቸው ሴቶች ከተፈጥሮው ዘር ነጠብጣብ የተነሳ ሲጸንሱ ድንግልን የዘር ነጠብጣብ እንዳልነካት፣ ድንግል ግን በዚህ ስርዓተ ተፈጥሮ ከነርሱ ጋር ስላልተባበረች የመጽነሷ ምስጢር ልዩ ነው፣ የመውለዷ ምስጢር ልዩ ነው በማለት በእውነት በእውነት ሊመስለዋል። ስለዚህ እስመ ብኪ ጠለ ተአምር እንተርደቶ ነጸረ ጌዲዮን ሀበሰፋ አምሳለኪ ጸምረ በማለት በእውነት የተአምር ጠል የወረደባት ጠለ ምሕረት ኢየሱስ ክርስቶስን በማኅፀኗ በግብረ መንፈስ ቅዱስ ፀንሳ ወለደች። ጌዲዮን የተመለከታት ብዝት ግምጃ የቅድስት ድንግል አምሳ መሆኗን አባ ጽጌ ድንግልና አባ ገብረ ማርያም ዘደብረሃንታ ደርሰዋል። 2014 ጥቅምት 21 በሚቆመው ማሕሌተ ጽጌ ላይ እንግዲህ የልዩ ምስጋናዋ ይደርስላታል። የቅድስተ ቅዱሳን የድንግል ማርያም ረድኤቷ፣ በረከቷ፣ ንጽህናዋ፣ ቅድስናዋ ጣይ መፍቅሯ ከሁላችን ጋር ይሁን እላለሁ። ሌላ ደግሞ በላይ ቤት የሚቆም አለ። እሱንም በመጨረሻ ነግራቸዋለሁ። እንዘ ታቅፍዮና ክበበ ጌራ ወርቅ እንዳለፈው መጀመሪያው ሳምንት ላይ ስለተረጎምሁት እዛ ላይ ሄዳችሁ ብትሰሙት መልካም ይመስለኛል ብዬ ወደዛ ጠቁማቸዋለሁ። ቀጣዩ ማህሌተ ጽጌ እንዲህ ይላል፤ ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ወዘመነ ፍሬ ጽጋብ ዘአመተ ረሃብ ፍዳ ብኪ ተአምረ ዘይቤ ዩኤል ነቢይ ኤልዳ ያንጸፈጽፍ እማ ዕድባሪሁ ወእማ ውግሪሁ ለይሁዳ ፀቃዋ መዓር ቅድው ወሐሊብ ጸዓዳ ይንግዳ። አበባ ዘመን ይሆንሽ የትንቢት አዝመራ ማርያም በረሃብ ዘመን ፈንታም የጥጋ ፍሬ ዘመንን ይሆንሽልን፣ ነጭ ወተት የሚጣፍጥ የማር ወለላ ከይሁዳ ተራሮችና ኮረብቶች ይንጸፈጸፋል ሲል የኤልዳ ነቢይ ኢዩኤል የተናገረው ትንቪትንቢት በአንቺ ታወቀ በአንቺ ተረዳ በማለት እንግዲህ እጅግ እጅግ የሚገርም ከትንቢተ ኢዩኤል የእመቤታችን አምሳል ተነግሯልና ያንን በመጥቀስ በእውነት ያንን በመጥቀስ ሊቃውንቱ ደርሰውላታል። በረከቷ ረድኤቷ አይደርብን ኢዩኤል የሁለቱ ነገድ ነቢይ የነበረው ኢዩኤል እንዲህ ይላል በተለይ በምዕራፍ 3 ቁጥር 18 ላይ እንዲህ ይላል፣ በዚያም ቀን እንዲህ ይሆናል ተራሮች መዓርን ያንጠበጥባሉ ኮረብቶችም ወተትን ያፈሳሉ፣ በይሁዳም ያሉት ፈፋዎች ሁሉ ውሃን ያጎርፋሉ፣ ከእግዚአብሔር ቤት ምንጭ ይፈልቃል ይላል። ይሄ በጣም የሚገርም ትንቢት ነው። ይኸውም እንግዲህ ነቢየ እግዚአብሔር ዩኤል የተናገረው ትንቢት የሚያስረዳው ምንድን ነው? አምስት ሺህ ከአምስት መቶ ዘመን ሲፈጸም በረሃበ ነፍስ በጽምአ ነፍስ በነፍስ ረሃብ በነፍስ ጥም ስንሰቃይ የኖርነውን እኛ ለማዳን የክብር ባለቤት ወልደ እግዚአብሔር ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ ምግበሩ ሁባን ክርስቶስ ከቅድስት ድንግል ማርያም ተወልዶ ስትየጽመዋን ኢየሱስ ክርስቶስ የተጠሙት መጠጣቸው ከቅድስት ድንግል ማርያም ተወልዶ የሚያደርገውን ነገር ኢዩኤል ሲናገር ነበረ። ይኸውም እንግዲህ ምን ይላል? በዚያም ቀን እንዲ ሆናል ተራሮች መዓርን ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ፣ በማለት በመዓር የተመሰለች ኦሪትን በወተት የተመሰለች ወንጌልን በተራራ በተመሰሉ በሐዋርያት በኮረብታ በተመሰሉ በሰባ ሁለቱ አርድእት እንድነገሩ ማድረጉን ሲናገር ነውና ማርና ወተት ያፈሳሉ በማለት ይሄንን ነገር የተናገረው። መዓር የተባለችው እንግዲህ ኦሪት ናት። እንደሚታወቀው ማር ሲነኩት ያጣብቃል፣ ይይዛል ማይለቅ ይመስላል፣ ግን በውሃ ስትታጠቡት ወዲያው ይለቃል። እንግዲህ ኦሪትም ስትሰራ ኦሪትም ስትሰራ ለጊዜው ማታልፍ መስላ ነበረ፣ በኋላ ግን አልፋለች እና በማር ይመስላታል። ወተት ወንጌል ናት፣ ወተት ይላሉ ሊቃውንት አባቶቻችን። ወተት ለጊዜው የሚለቅ ይመስላል፣ ግን አይለቅም። ወንጌልም ስትሰራ የምታልፍ ትመስል ነበረ፣ ግን አላለፈችም። እስከ ዕለተ ምጽአት ትነገራለች እና በተለይ አሰርቱ ቃላትን እና ወንጌልን በተራራ በተመሰሉ በሐዋርያት እንድትነገር ያደርጋል። ከተራራ ማለቱ ተራራ ከፍ ያለ እንደሆነ ሐዋርያትም ልዑላን ክቡራን መሆናቸውን መናገር ነውና በኮረብታ በተመሰሉ ደግሞ ኮረብታ ዝቅ ያለ እንደሆነ የሐዋርያት ተማሪዎች ሰባ ሁለቱ አርድእት ናቸው። በእነሱ እንድትነገር ማድረጉን ሲያጠይቅ እንግዲህ በዚያም ዘመን እንዲህ ሆናል በማለት በተለይ ተራሮች ማዕረን ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ ይላል። እንግዲህ ፈፋዎች ሁሉ ውሃን ያጎርፋሉ ከእግዚአብሔር ቤት ምንጭ ይፈልቃል በማለት እንግዲህ፣ እንደምታቁት ከቤተ እግዚአብሔር በምንጭ የተመሰለ ልጅነት ስጋው ወደሙ እንዲሰጠን እንደሚያደርግ ሲናገር ነው። ይኸውም እንደምታቁት የክብር ባለቤት ጌታችን በመስቀል ተሰቅሎ ሳለ ከወታደሮች አንዱ ለንጊኖስ የሚባል ጌታን አለን የለን ብሎ በተሳለ ጦር ቀኝ ጎኑን በወጋው ጊዜ ትኩስ ደምና ንጹሕ ውሃ ፈሰሰ። ያ ትኩስ ደም ለመጠጣችን ነው። ንጹሕ ውሃ ደግሞ ለጥምቀታችን ነው፣ ልጅነት ነው። ካህኑ ውሃውን በብርት አድርጎ በባረከው ጊዜ ውሃው ተለውጦ በግብር አምላካዊ ከጌታ ቀኝ ጎን የፈሰሰ ማየገቦን ይሆናል፣ የጎኑን ውሃ ይሆናል። በዛ ተጠምቀን ልጅነትን አግኝተናል። ከስላሴ ዳግመኛ ተወልደናልና ከቤተ እግዚአብሔር ምንጭ ይፈሳል ይፈልቃል ማለቱ በእውነት ልጅነት እንደሚሰጥ ያመለክታል ማለት ነው። ስለዚህ ይሄን ሁሉ ልጅነትን ስጋው፣ ደሙን፣ ወንጌልን የሰጠንን ጌታ ደግሞ ቅድስት ድንግል ማርያም ወልደዋለችና ይሄ ብኪት አምረ በአንቺ ይሄ ነገር ታወቀ ተረዳ በማለት አባ ጽጌ ብርሃንና አባ ገብረ ማርያም ዘደ ብርሃንታ ቅድስት ድንግልን መስግነዋታል። በተመሳሳይ መልኩ አባ ጊዮርጊስም ምን ይላታል? በእንዚራ ስብሃት መጽሐፉ ላይ ወአንቲ ካይበለ ዩኤል ነቃ በረከቱ፣ ዳግመኛም የኢዩኤል የበረከቱ ምንጭ አንቺ ነሽ በማለት እንግዲህ ይጽፍላታል። በማዓዛ ቅዳሴ መጽሐፉ ላይ ደግሞ ምን ይላል? የኤልዳ ነቢይ የእዩኤል የምንጩ ቦታ፣ የይሁዳ የማዕር ወለላ፣ የእውቀት መፍለቂያ፣ የህይወት የደህንነት መገኛ ከሚሆን ልጅሽ ከኢየሱስ ክርስቶስ ጋራ በረድኤት ነይ በማለት እንግዲህ እጅግ የሚገርም ምስጋናን ያቀርብላታል። እና ብደግሞ ደስ ይለኛል የኤልዳ ነቢይ የእዩኤል የምንጩ ቦታ የይሁዳ የመዓር ወለላ የእውቀት መፍለቂያ የህይወት የደህንነት መገኛ ከሚሆን ልጅሽ ከኢየሱስ ክርስቶስ ጋር በረድኤት ይላታል። ቅዱስ ኤፍሬምም ምን ይላታል? እጅግ ጣፋጭ መዓዛ ያለው ፍሬን የምታፈራ የወይን ዛፍ ናት፣ ከእግዚአብሔር ቤት የምትንቆረቆር ምንጭ ናት በማለት እንግዲህ ኤፍሬም ሶርያዊም በምስጋናው ላይ ያነሳታል። ስለዚህ ቅዱስ ድንግል ማርያም ምግበር ሁባን ስትየ ጽሙዐን ኦሪትን ወንጌልን የሰራ የክብር ባለቤት ልጅነትን የሰጠን ስጋውን ሰውና ደሙን የሰጠን ጌታችን አምላካችን መድኃኒታችን ሕይወታችን ንጉሳችን፣ ብርሃናችን፣ ጸሐያችን፣ እረኛችን፣ የህይወት እንጀራችን፣ የህይወት መጠጣችንን ወልዳልናለችና፣ ይሄንን እንግዲህ ሊቁ ይሄንን በማንሳት እንግዲህ ቅድስት ድንግልን ያወድሳታል ማለት ነው። ስለዚህ ኦርቶዶክሳውያን ምእመናን ማሕሌተ ጽጌ ሲቆም ይሄ ሁሉ ምስጢር በሊቃውንቱ ሲዜም ምስጋናውን ከማቅረብ ባለፈ በጣመ ዜማ ባለፈ ደግሞ ምስጢሩን እዛ ቆማችሁ በማሰብ በማመስጠር በመረዳት ከበረከቱ ተቋዳሽ እንድትሆኑ ያው መልእክቴን አስተላልፋለሁ። እንዘ ታቅፍዮ ለሕፃን ጽጌ ጸዓዳ ወቀይ እመ ቤተ መቅደስ በይኪ በእለተ ተአምር ወንጽ ንኢርግቤ ተናዝዝን የምላህ ወ ሰናይ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩ ያው እንዳለፈው ነው። ነጭም ቀይም አበባ ልጅሽን ታቀፈሽ በተአምርና በንጽህና እለት ወደ ቤተ መቅደስ በገባሽ ጊዜ ርግበ ኖህ፣ ርግበ ዳዊት፣ ርግበ ሰሎሞን ከሐዘን ከለቅሶ ታረጋጊን ዘንድ ነይ መልካማዬ ደስተኛ ከሆነው ከገብርኤል እና እንዳንቺ ርህሩ ከሆነው ከሚካኤል ጋር ነው የሚለው ምስጋና እጅግ ደስ የሚያሰኘው ምስጋና ስዕለ ማርያም ወጥቶ እየታጠነ እምቤታችን ደግሞ ንኢ ስንላት በረድኤት መታ ማሕሌት የቆሙትን ወዳጆቿን ሁሉ እምትባረክበት በመሆኑ ይሄንን ትርጓሜው እንዳለፈው ነው። ሌላው ክበበጌራ ወርቅ ጽሩይ ምንቆ ባህሪ ዘይሀቱ ዘተጽፈ ብኪ ትእምርተስሙ ወተስከረ ሞቱ አክለጽጌ ማርያም ለ ጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪኒ ሰግደ ውእቱ ትርጓሜው እንዳለፈ ነው። ስለዚህ ክቡራን ምእመናንና ምእመናት ትመስልም መኪን በደንብ አድርጋችሁ ምስጋናዋን በመቆም ቀጥሎ ደግሞ ስብሐተ ፍቅርኪ ማርያምን እብላይ ደግሞ ቅድም የነገርኳችሁን ስለ ኢዩኤል ነቢይ ያየውን ሁሉ በመቆም ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤቷን፣ በረከቷን፣ ፍቅሯን ጣይ ሰዋ እንድትሳተፉ መልእክቴን በማስተላለፍ የዛሬውን መርሃ ግብር እንፈጽማለን። በሚቀጥለው ሳምንት ደግሞ የሚቆመውን የማሕሌተ ጽጌ ምስጋናዋን ይዤላችሁ እቀርባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። የምን ቤታችን ረዳቷ በረከቷ ከሁላችን ጋር ይሁን። በስብሐት ለእግዚአብሔር።